በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? በአጠቃላይ የዩቲዩብ ተከታይ ቤተሰቦቼ ይህ ቪዲዮ የሚደርሳችሁ ሁሉ እንደምን አላችሁ ማለት እፈልጋለሁ። በተለይ ደግሞ የክርስቶስን አምላክነት የክርስቶስን አዳኝነት የክርስቶስን ፈጣሪነት አምናችሁ ባለፈው አምሳ አምስት ቀናት አብይ ጾምን ስጾሙ የነበራችሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብዬ በተለየ ሁኔታ ደግሞ ለእናንተ ለትንሣኤው በዓል እንኳን አደረሳችሁ ለዳግሚያ ትንሣኤም በሰላም ያድርሰን ማለት ትፈልጋለሁ። ይህ መልእክት ይህ ቪዲዮ በአጠቃላይ የሚያተኩረው ፕሮቴስታንቶችን አስተምህሮ በተመለከተ ነው። የዚህ ቪዲዮ የመግቢያ መግቢያ አድርጌ መናገር የምፈልገው ዓላማው የሆነን አካል ወይም የፕሮቴስታንት ምእመናንንና ሰባኪያን ፓስተሮችን መስደብ ወይም ማበሳጨት መበሻሸቅ ሳይሆን እውነታን መግለጽ ነው ማለት ነው ዋና ዓላማው። እና በዚህ ሂደት እንግዲህ እኔ እስከሚገባኝ ድረስ የፕሮቴስታንት ፓስተሮች በተለያየ መደብ ልንመድባቸው እንችላለን። ሳያውቁ በተለያየ ምክንያት ኦርቶዶክሳዊን ትክክለኛውን ሐዋርያዊ ክርስቶሳዊ አስተምህሮ ሳይረዱ በተለያየ በእርዳታና በተለያየ ነገር በመጠለፍ ወይም ደግሞ ለትክክለኛው ሐዋርያዊ አስተምሮ አስተምህሮ ኤክስፖዠሩ ሳይኖራቸው ወይም ደግሞ ሳያገኙት ያንን ሳያውቁ በዛኛው በተሳሳተ አስተምህሮ በመግባታቸው በዛው ያው ሳይማር መምህር የሚሆን በሀፍረትም በስህተት መንገዱ ስለሚቀጥል እንደዛ የቀጠሉ አሉ። እስካሁን ለገንዘብ ብቻ ብለው ደግሞ ካወቁ በኋላ የገቡም አሉ። አውቀውስ ቢሆን የክብርን ጌታ ባልሰቅሉት ነበር እንደሚል ቅዱስ መጽሐፍ እያወቁም የሚያጠፉ አሉ እና ዋናው ዓላማ የፕሮቴስታንት የዋህ ምዕመናንን እውነታውን አውቀው ከነዚህ አውቀውም ይሁን ሳያውቁ ሕዝቡን ከሚያታልሉ የሐሰተኛ መምህራን ራሱን እንዲጠብቅ የቆመበት መንገድ ትክክል እንዳልሆነ አውቆ ትክክለኛውን መንገድ ፈልጎ ራሱን ለነፍስና ለስጋው መድኃኒትን እንዲያገኝ ማሳወቅ ይሆናል ማለት ነው። በዚህ አግባብ እንድትረዱት አደራ ማለት እፈልጋለሁ። እና እንግዲህ በአሁኑ ጊዜ በጣም ቁጥራቸው ብዙ የሆነ ፕሮቴስታንት ዲኖሚኔሽንስ ወይም ደግሞ የፕሮቴስታንት ክፍፍሎች አሉ ማለት ነው። ፔንቴኮስታል ቸርች ወይም ጴንጤዎች የሚባሉ አሉ፣ ሉተራን የሚባሉ አሉ። ብዙ አይነት ናቸውን አንግሊካን ቸርች በኢትዮጵያ እንኳ በጣም ብዙ አይነት ሙሉ ወንጌል ህይወት ብርሃን ምናምን እየተባለ እጅግ ብዙ ሐዋርያት እና ሌሎችም ክፍፍሎች አሉ ማለት ነው። እና የእነዚህ ሁሉ ክፍፍል እዚህ ደረጃ ሰፍቶ ወደ ሰላሳ ሺህ የሚሆን የፕሮቴስታንት የእምነት ድርጅት እንዳለ በዓለም ደረጃ ይነገራል። እዚህ ከመድረሱ በፊት ግን ዋናው መስራቹ ማርቲን ሉተር ነው ማለት ነው። እና ከእሱ እንጀምራለን እንግዲህ ማርቲን ሉተርን ማርቲን ሉተር እንደ አንድ ግለሰብ መጨረሻው እንደዚያ በመሆኑ እናዝንለታለን፣ እንደ ግለሰብ። ነገር ግን ደግሞ በቤተ ክርስቲያን ላይ በክርስቶስ ቤተ ክርስቲያን ላይ ባደረገው ባደረገው ጥፋት ግን አስተምህሮውን ግን ከመቃወም ወደኋላ የምንልበት ወይም በይሉኝታ የምንያዝበት ምንም ምክንያት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያንን መጥቶ ሲወቅሳቸው ምንድን ያላቸው እናንተ ጸሐፍት ፈሪሳውያን ወዮላችሁ፣ እናንተ መንግስተ ሰማያት አትገቡም፣ የሚገቡትንም አታስገቡም እያለ ራሳቸው አለመግባት ብቻ ሳይሆን ሌሎች ደግሞ ወደ መንግስተ ሰማያት እንዳይገቡ በር የሚዘጉ መሆናቸውን እንደወቀሰ ማርቲን ሉተርም እሱ አለመግባቱ ብቻ ሳይሆን ሌሎች መንግስተ ሰማያት እንዳይገቡ በር የሚዘጋ ትምህርት በዚህ ዓለም ላይ ዘርቶ የሄደ ግለሰብ ስለሆነ ከዚያም በኋላ የመጡት የተለያዩ ፓስተር የምንበላቸው ሌሎች በተለያየ አጠራር በተለያየ ሀገር ስለሚጠሩ የፕሮቴስታንት መምህራን የሚባሉት እንዴት የተሳሳተ ትምህርት እንደሚያስተምሩ እና ከሐዋርያዊ አስተምህሮ የወጡ መሆናቸውን እንገልጻለን ማለት ነው እና መጀመሪያ የማርቲን ሉተርን አስተምህሮ ስንደበድበው ከአናቱ መፍረስ ይጀምራል ማለት ነው። ከዚያ በኋላ የሌሎችን ፓስተሮች አስተምህሮ ለማፍረስ ይቀለናል እና ማርቲን ሉተር እንግዲህ አወጣጡ፣ አገልግሎቱ መጀመሪያ የነበረው በካቶሊክ ቤተክርስቲያን እንደነበረ ይታወቃል። አስራአምስተኛው መቶ ክፍለ ዘመን ማለቂያ አካባቢ ጀምሮ በካቶሊክ ማገልገል የጀመረ በአስራአምስት አስራሰባት ወይም በ በአስራስድስተኛው መቶ ክፍለ ዘመን መግቢያ ደግሞ ፕሮቴስታንት የፕሮቴስታንቲዝምን ወይም አስተምህሮ ሉተር ቤተክርስቲያንን የገነጠለ መሆኑን ነው እንግዲህ በተለያዩ ዌብሳይቶች በጎግልም፣ ፈል ሰርች ስናደርግ እንደምናገኘው በእኛም በኦርቶዶክስ ቤተ ክርስቲያንም በመምህራን እንደሚነገረን ታሪክም ስናጠና እንደምናገኘው፣ ራሳቸው የፕሮቴስታንት እምነት ተከታዮችም እንደሚገልጹት እንግዲህ ሉተር በምንኩስና ካህን ሆኖ ሊተርጂካል ሰርቪስ ወይም የክህነት አገልግሎት ሲሰጥ የነበረ፣ ሲቀድስ የነበረ፣ ወንጌል ሲሰብክ የነበረ የግለሰብ መነኩሴ ነው። ይህ መነኩሴ እንግዲህ እሱ ካቶሊክ ቤተ ክርስቲያን ውስጥ አገልግሎት ከመጀመሩ በፊት የክርስቶስ ቤተክርስቲያን አንድ ሺህ አምስት መቶ አመት ተጉዛለች ማለት ነው። በዚያ አንድ ሺህ አምስት መቶ አመት ጉዞ ውስጥ ሐዋርያዊ አገልግሎት ይሄ የክህነት አገልግሎት ተቀባይነት ነበረው ማለት ነው። ከእርሱ በፊት በመጀመሪያ ክርስቶስ ሐዋርያትን መርጦ አስተምሮ ሹሞ 12 ሐዋርያትን 72 አርዴትን ሹሞ ነው የሄደው። ከዚያ በኋላ ደግሞ በአንደኛው መቶ ክፍለ ዘመን የሐዋርያቱ አገልግሎት ነበረ። ከዚያ በኋላ ደግሞ በሐዋርያት የተሾሙት በእነሱ ግር የተተኩት ደግሞ ሐዋርያውያን አበው ወይም ደግሞ አፖስቶሊክ ፋዘርስ የሚባሉት ደግሞ ተተክተው ቤተ ክርስቲያንን በክህነት አገልግሎት በስብከት አገልግሎት የክርስቶስን የማዳን ስራ ሲጠበቅ የነበረው መሲህ እንደተወለደ ዓለምን አስተምሮ ተሰቅሎ ሞትን በሞቱ ገድሎ የጥርን ግድግዳ አፍርሶ እንደተነሳ እንዳረገ እያስተማሩ እያጠመቁ ደቀ መዛሙርት እያደረጉ ጉዟቸውን ቀጥለዋል። ከዛ በኋላ ደግሞ ሊቃውንት የተነሱበት ነው። እና እንዲህ እያለ በአራተኛው መቶ ክፍለ ዘመን ቤተ ክርስቲያን የኑፋቄ ወይም ያስተምህሮ ልዩነት በቤተክርስቲያን መምህራን ዘንድ ተከስቶ 325 አሪዮስ የሚባል ሰው መናፍቅ ጳጳስ ተነስቶ እሱ ተወግዞ እንደተለየ ይታወቃል። እና እስከ 451 አመተ ምህረት ድረስ የክርስቶስ ቤተ ክርስቲያን አንድ ነበረች። አንድ ነበረች። ካቶሊክ፣ ኦርቶዶክስ የሚባል አልነበረም ማለት ነው። እና ከዚያ በፊት እስከ አራት ሰላሳ አንድ ድረስ በአጠቃላይ በአለም አቀፍ ደረጃ በዓለም ያሉ ሊቃነ ጳጳሳት የቤተ ክርስቲያን አባቶች የተካፈሉባቸው ሶስት ጉባኤያት አሁን ዛሬ ካቶሊክ የምስራቅ ኦርቶዶክስ የኦሪየንታል ኦርቶዶክስ የሚባለው ሁሉ ክፍፍል ሳይፈጠር ቤተ ክርስቲያን አንድ እንደነበረች ማለት ነው። እና የመጀመሪያው የኒቅያ ጉባኤ ከዛ የቁስጥንጥንያ ጉባኤ ና የኤፌሶን ጉባኤ ተብሎ ሶስት ጉባኤያት አሉ ማለት ነው። እነዚህ ጉባኤያት ዘፈርስት ስሪ ኢኩሜኒካል ካውንስልስ ይባላሉ። የመጀመሪያዎቹ ሶስት ሁሉም አብያተ ክርስቲያናት የሚቀበሏቸው እነዚህ ተካሂደዋል በሶስት ሰማኒያ አንድ በሶስት ሀያ አምስት እና በአራት ሰላሳ አንድ ማለት ነው። እና እነዚህ ሁሉም አብያተ ክርስቲያናት የሚስማሙባቸው እንደ ናሪዎስ እና እንደ ንስጥሮስ ያሉ ግን የተለየ ትምህርት ይዘው የመጡ እነሱ የተለዩባቸው ነበር እንጂ እንደ ቤተ ክርስቲያን ካቶሊክ፣ ኦርቶዶክስ የሚባል አልነበረም። እና በአራት አምሳ አንድ ግን አራተኛ ጉባኤ ጉባኤ ኬልቄዶን የሚባል ጉባኤ ካቶሊኮች እና የምስራቅ ኦርቶዶክስ እነ ግሪክ፣ እነ ራሽያ የሚቀበሉት ኦሪየንታል ኦርቶዶክስ የሚባሉት ደግሞ እነ የግብፅ ኦርቶዶክስ ወይም ኮፕቲክ ኦርቶዶክስ የሚባለው፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ የአርመነ ኦርቶዶክስ ቤተ ክርስቲያን፣ የህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን፣ የሶሪያ ኦርቶዶክስ ቤተ ክርስቲያን። እነዚህ አምስቱ አሁን ደግሞ በቅርብ ከኢትዮጵያ ኤርትራና ኢትዮጵያ ከተ ለሁለት ሀገር ከሆኑ ወዲህ ያው የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን እና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ናቸው። እነዚህ ኦሪንታል ኦርቶዶክስ ይባላሉ ማለት ነው። እነዚህ ኦሪንታል ኦርቶዶክስ እና ካቶሊክ በአራት አምሳ አንድ በጉባኤ ኬልቄዶን እነዚህ ኦሪየንታል ኦርቶዶክስ ነን ኬልቄዶንያን ይባላሉ። እነዚያ ደግሞ ኬልቄዶንያን ይባሉ የኬልቄዶንን ጉባኤ የሚቀበሉ ናቸው። እነዚህ ደግሞ የማይቀበሉ ናቸው። እንዲሁኖ ተለያየ ማለት ነው። ስለዚህ የካቶሊክና የኦርቶዶክስ ተዋህዶ ልዩነት በአራት አምሳ አንድ ነው የሚያበቃው። እንዲሆኖ ሲቀጥል በአስር አምሳ አራት አካባቢ ደግሞ እነዚህ የምስራቅ ኦርቶዶክስ የሚባሉት ራሽያ ከካቶሊክ ደግሞ ተለይተው ወጡ ማለት ነው። እንግዲህ እንዲያውኖ ካቶሊክ ቀጠለች በብቻዋ። ኦሪየንታሎችም የራሳቸው አንድ የሚያደርጋቸው በአምስቱ አዕማደ ምስጢር አንድ ናቸው ቀጠሉ። እንግዲህ ካቶሊክ እንዲህ ስትቀጥል በ1517 ሉተር ፕሮቴስታንቲዝምን ዝምን ይዞ ወጣ ማለት ነው። እንግዲህ ፕሮቴስታንቲዝም ከመፈጠሩ ወይም ደግሞ ይሄ እንቅስቃሴ ከመምጣቱና የፕሮቴስታንት ቸርች ለብቻው ከመውጣቱ በፊት እንግዲህ ለሉተር መገንጠል ሉተር መነኮሳትን አሳምጾ ምንኩስናውን አፍርሶ መነኩሴ አግብቶ ከመውጣቱ በፊት የሉተር የግል ህይወቱ በነገራችን ላይ ይሄ ጎግል ማድረግ የምትችሉ የተማራችሁ ሰዎች ጎግል ላይ ማግኘት ትችላላችሁ፣ ይህን ታሪክ የሉተርን ሀሜት ስላልሆነ ማለት ነው። ካቶሊክ የምታማው ወይም እኛ ኦርቶዶክሳውያን የምናማው ስላልሆነ በነገራችን ላይ ሉተር ከኛ ከኦርቶዶክስ ተዋህዶም አልወጣም፣ ሲወጣም ከካቶሊክ ነው የወጣው። ምክንያቱም ሚያነሳው ለመውጣቴ ለመገንጠላችን ምክንያት ነው ብሎ የሚያወራው ሉተር ካቶሊክ የካቶሊክ ፖፕ የሚሰራውን ስህተት ነው ምክንያት ብለው የሚያነሱት ተከታዮቹም እንደዛው ነው እና መነኩሴ ከመሆኑ በፊት እንግዲህ በጣም ተንደርስቶርም ወይም ደግሞ ነጎድጓዳማ ዝናብ የቀላቀለ ተንደርስቶርም ነጎድጓድ ብልጭታ የተቀላቀለበት ዝናብ ወደ ኮሌጅ በሚሄድበት ከቤቱ ወደ ኮሌጅ በሚሄድበት መንገድ ላይ አዳፍኖት ተዘግቶ እንደሰነበተና በዚያ ውስጥ ሆኖ ግን ወደ እግዚአብሔር አንድ ስለት ተሳለ። ምን ተሳለ? ከዚህ በሰላም ወጣ መነኩስ ይሁኝ አገለግላለሁ ነው እና ከዚያ እንግዲህ በሰላም ወጣ። ከዚያ በኋላ የኮሌጅ ትምህርቱን አላማውን ትቶ ወደዛ ገባ ማለት ነው፣ ወደ ምንኩስና ሕይወት፣ ወደ መንፈሳዊ አገልግሎት ሲገባ እንዲያውም ከአባቱም ጋር አለመግባባት ነበረ እና በዚህ ህይወቱ ቀጥሎ የመጀመሪያ ሊተርጂካል ሰርቪስ ወይም ደግሞ የመጀመሪያውን የቅዳሴ አገልግሎት ሊቀድስ ቤተ መቅደስ በገባበት ጊዜ በካቶሊክ ቤተክርስቲያን በጣም ይንቀጠቀጥ ነበረ። በጣም ይጨነቅ ነበረ። በፍርሃት ሽቨሪንግ ኤንድ ትረምብሊንግ ነው የሚለው እንግሊዘኛው፣ ይንቀጠቀጥ ነበረ ነው የሚለው። እንግዲህ ቤተ መቅደስ ሲገባ በትህትና በዚህ ቅዱስና ግሩም በሆነ ክርስቶስ፣ የክርስቶስ ስጋ ወደም በሚሰዋበት መሰዊያ፣ በእግዚአብሔር ዙፋን ፊት መቆም እንደምን ያለው ሰው ነኝ ብሎ በትህትና መቆም ያለ ነው። ነገር ግን መንቀጥቀጥ ግን የሚያስፈራ አውሬ እንደመጣበት ወይም ሳምቲንግ በጣም አስፈሪ ነገር ከፊቱ እንደቆመ መንቀጥቀጥ፣ ግን ትክክለኛ የመንፈሳዊ አገልግሎ አገልጋይ ጸባይ አይደለም ማለት ነው። እና እንደዛ ነበር የመጨረ- የጨረሰው የመጀመሪያውን የቅዳሴ አገልግሎት ላይ ሲሳተፍ ያን ያደረገው በምንኩስና ህይወቱ ያስተምር ነበር ቲዮሎጂያን ነው በኋላ ላይ ግን የሮም ፖፕ ሊዮን ዘቴንዝ ፖፕ ሊዮን ዘቴንዝ አስረኛው ፖፕ ማለት ነው ልክ ኦርቶዶክሳውያን ፓትሪያርክ እንደሚሉት በካቶሊክ ፖፕ ነው የሚባለው። አስረኛው ማለት ነው። በወቅቱ የቅዱስ ጴጥሮስ ባሲሊካ የሚባል ትልቅ ካቴድራል እያስገነቡ ነበረ። ቫቲካን ማለት ነው። ያ ባሲሊካ ሲገነባ ብር ለመሰብሰብ የመንግስተ ሰማያት ምንድን ነው? ይሄ ንስሐ መግባት፣ ሌሎች ሪፔንታንስ ንስሐ የሚያስፈልጉት ሌሎች መንፈሳዊ አገልግሎቶች ሰውን ከሀጢያት ነፃ ለማድረግ የሚደረጉት በሚደረጉት አገልግሎት ፋንታ ይህንን የቅዱስ ጴጥሮስ ካቴድራል ለማሰራት ገንዘብ ማሰባሰቢያ የሚሆነውን ትኬት በመግዛት መንግስተ ሰማያት መግባት ይቻላል የሚል አዋጅ ነበረ። ይሄ እውነታ ነው። ሌሎችም የሮማ ካቶሊክ ፖፖች ስህተቶች፣ አጠቃላይ የክለርጆ የቤተ ክህነት ሰዎች ስህተት ብሎ የሚያስበው ሙቭመንቶች ነበሩ ይታወቃል። ማርቲን ሉተርም ይሄን ያነሳ ነበረ፣ በመነኮሳቱም ዘንድ አመፅ ያነሳሳ ነበረ። የፖፕ ሊዮን ተግባር ስህተት እንደሆነ ምንም ጥያቄ የለውም። ስህተት እንደሆነ ምንም ጥያቄ ይህንን አሁን ያልኳችሁን ነገር ጎግል አድርጋችሁ ማግኘት ትችላላችሁ፣ በተለይ የተማራችሁ ሰዎች። ላልተማሩም ደግሞ ጎግል ማድረግ ለማይችሉ ሰዎች ማሳወቅ ትችላላችሁ። እና እንዲ አድርጎ በዚህ ምክንያት እንግዲህ ምንኩስናውን አፈረሰ። የክህነት አገልግሎት አያስፈልግም አለ። ምንድን ነው ፕሮቴስታንቶች የሚሉት? እያንዳንዱ ቢሊቨር ፕሪስት ነው ነው የሚሉት። በክርስቶስ ያመነ በሙሉ ካህን ነው እንጂ የተለየ ካህን የሚባል የሚያጠምቅ፣ የሚቀድስ፣ የሚያቆር ስልጣን ያለው አካል አያስፈልግም ነው የሚሉት አሁን ፕሮቴስታንቶች ብትጠይቋቸው፣ እና ይሄን ያመጣው ሉተር ነው። ሌሎችን መጽሐፍ ቅዱስን ሰው ማንኛውም ግለሰብ እንደፈለገ መተርጎም እና መረዳት አቅም አለው አስተማሪ አያስፈልገውም። ንስሀ ካህን ፊት ሂዶ ንስሀ መግባት አያስፈልግም፣ ምንኩስና አያስፈልግም እና ሌሎች ዘጠና አምስት በኋላ ዘጠና ዘጠኝ የሚሆኑ የአቋም መግለጫዎችን አውጥቶ ምክንያቴ ደግሞ የሮም ካቶሊክ ፖፕ የአሰራር ስህተቶች፣ መንፈሳዊ ያልሆኑ አካሄዶች ናቸው የሚል ነው እና እንዲህ አድርጎ ቦንቮራ የምትባል መነኩሲት ነን ነው የሚለው። ያው በእንግሊዝኛ ነን ማለት መነኮሳይት ማለት ነው። ያችን መነኩሴ አገባ። ወደ አምስት ልጆች ወልዷል። ልጆቹንም ምንም ጎግል አድርጋችሁ ማግኘት ትችላላችሁ። እውነታ ነው ነገር ግን እስኪ የፕሮቴስታንት እምነት ተከታዮች ውዋ ምዕመናንን ልጠይቃቸው ልጠይቃችሁ። እውነት ፓስተሮች ትክክለኛ መምህራን ከሆኑ እንግዲህ የክርስቶስ ቤተ ክርስቲያን ሐዋርያዊት ቤተ ክርስቲያን ለ1500 ዓመት የክህነትን፣ የምንኩስናን፣ የጵጵስናን የአገልግሎት አልተቃወመችም። መጽሐፍ ቅዱስን ሰው ግለሰብ በራሱ መረዳት ይችላል ምህምር አያስፈልግም የሚባል አስተምህሮ ንስሓ ያስፈልግም የሚባል አስተምሮ አልነበረም በክርስቶስ ቤተክርስቲያን ለ1500 ዓመት ማለት ነው። ይህንንም በዚህም ገብቶ በዚህም አገልግሎት አምኖ ራሱ ማርቲን ሉተር በዚህ አገልግሎት ሰርቪስ ሲሰጥ ራሱ መነኩስ የሆነ የንስሐ ልጅ የነበረው ሲቀድስ፣ ሲያቆርብ፣ ሲያስተምር መጽሐፍ ቅዱስ እየተረጎመ የእነ ቅዱስ ጳውሎስን መልእክት የተረጎመ ሲያስተምር የነበረ ሰው መነኩሴ ነው። እንግዲህ እና ከዚያ በኋላ ግን አያስፈልግም ብሎ አወጀ ማለት ነው። እና ማርቲን ሉተር በእርግጠኝነት እስኪ ጥያቄ ልጠይቃቸው። በእርግጠኝነት ለሱ የተለየ ሃይማኖት የተለየ ሃይማኖት አስተምሮ የተለየ የዲኖሚኔሽን የተለየ የክርስቲያን ክፍፍል የቤተ ክርስቲያን ክፍፍል ይዞ ለመውጣቱ እውነት የሮማ ካቶሊክ ፖፕ ችግር ቢሆን ኑሮ ብቻ ቢሆን ኑሮ፣ ማለት ነው ያ ችግር ነው ብያለሁ። ግን ያ ብቻ ቢሆን ኑሮ ዋናው ምክንያቱ ማርቲን ሉተር ከመነሳቱ በፊት እኮ በአራት አምሳ አንድ ኦርቶዶክስ እና ካቶሊክ ተለያይተዋል። ካቶሊክም የራሷን ጳጳስ ይዛን የቀጠለችው፣ ኦርቶዶክሶችም የራሳቸውን ጳጳስ ይዘው የቀጠሉት አንዱ አንዱን ቢያወግዘውም አንተ ትክክለኛ በክርስቶሎጂ ወይም በክርስቶስ ባህሪ ላይ አንተ የተሳሳተን ያለ አንተ የተሳሳተን ያለ ተብለው ተባብለው ቢወጋገዙም የነበራቸውን የክህነት አገልግሎት የነበራቸውን የጵጵስና አገልግሎት አያስፈልግም ብለው አልወጡም። የምስራቅ ቤተክርስቲያን የሚባሉም አሉ። እንዲሁም ደግሞ ካቶሊክና ደግሞ የምስራቅ ኦርቶዶክስ እነ ግሪክ እነ ራሽያ ደግሞ መቼ ተለያዩ? በ1054 ሲለያዩ እነሱስ የራሳቸው የምስራቅ ኦርቶዶክሶች የራሳቸው ፓትሪያርክ አላቸው። አርክ ቢሾፕ አላቸው። ቢሾፕ አላቸው። ክህነት አገልግሎት አለ። ይሄ ሳክራሜንታል የሚባለው ቅዱስ ቁርባን አለ። ጥምቀት አለ፣ በካህን ነው የሚደረገው ሌሎቹም የቤተ ክርስቲያን አገልግሎቶች እነዚህ ሚስጥራት ቤተክርስቲያን ክርስቲያን የሚባሉት ሚስጥረ ቁርባን፣ ሚስጥረ ክህነት እና ሌሎቹም ሰባቱ ሚስጥራት ይከወናሉ፣ ይፈጸማሉ። ሲለያዩ ካቶሊክና ምስራቅ ኦርቶዶክስ አያስፈልግም ክህነት ብለው የክህነትን ስራ ጥለው አይደለም የሚሄዱት፣ ምክንያቱም የክርስቶስ የሰራው ሐዋርያት የሰሩት ከዚያም በኋላ አፖስቶሊክ ፋዘስ ወይም ሐዋርያውያን አበው የሰሩት ስለሆነ ይሄ መሰረታዊ ነገር ነው። በነገራችን ላይ የፕሮቴስታንት ሰባኪያን የፕሮቴስታንት የዋህ ምህመናንን በሐሰት ደስታ የሚያሰክሩበት መሰረታዊ ችግር ሌሎች ሐዋርያውያን በተለይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን እንደ ኢትዮጵያ ኮንቴክስት ስለማዋራ ነው። ቅዱሳንን ከሚገባ በላይ ክብር በመስጠት እንዲሁም ከማክበር አልፋ ታመልካለች፣ ሁሎ ብሉ ድንግል ማርያምን ታመልካለች በሚል ሁሉ ውሸት፣ ልክ ክርስቶስን በአጋንንት አለቃ አጋንንትን ያወጣል አጋንንት አድሮበታል እያሉ እራሳቸው አይሁድ ችግር ኖሮባቸው ሐሰተኞች ሆነው ሳለ ክርስቶስን በሐሰት ያለ ስሙ ስም ይሰጡት እንደነበረ፣ አሁንም የፕሮቴስታንት ሰባኪያን ኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱሳንን ታመልካለች እያሉ የሐሰት እንዲሁም የክርስቶስን አምልኮ የክርስቶስን ምስጋና የክርስቶስን ክብር ትታ በሱ ቦታ ቅዱሳንን ተክታ እነሱን በማክበር ከማምለክም አልፎ እንዲሁም በሐሰት ታመልካለች ከማክበርና ከማመስገን አልፎ ታመልካለች ብሎ በማማት፣ እኛ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተሳሳተ ትምህርት እንደምታስተምር እነሱ እውነተኞች ለመምሰል በመምሰል የዋህ የፕሮቴስታንት ምእመናን ሲያሳስቱ ይኖራሉ። እንዲው ስለ ምልጃም ደግሞ ጉዳይ ገድላትን በማንሳት የቅዱሳን አያማልዱም የሚሉ ተራ ጥያቄዎችን በማንሳት የፕሮቴስታንት ምእመናንን አይምሮ ቆም ብሎ እንዳያስብ ቢዚ አድርገውታል ማለት ነው። ነገር ግን በመጀመሪያ ሰው ኮስ ምልጃ የሚባለው ከአዳም የመጣውን የወርስ ኃጢአት ድኖ የእግዚአብሔር ልጅነት ካገኘ በኋላ ለሚሰራው እንደ ስርቆት እንደ ዝሙት እና ሌሎችም የግብር ኃጢያት የውርስ ኃጢያት ሳይሆን የግብር ኃጢያት ስርየት እንዲያገኝ ነው የቅዱሳን ምልጃ የሚያስፈልገው ዋናው ግን ሲጠበቅ የኖረው መሲህ አለምን በሞቱ ሊያድን ሊመጣል ይወርዳል ይወለዳል ተብሎ ሲጠበቅ የነበረው ክርስቶስ እንደወረደ እንደተወለደ በሞት ሞትን በሞቱ ሞትን ድል አድርጎ በደሙ ፈሳሽነት የዓለምን ኃጢአት እንዳስወገደ አምኖ በአብ በወልድ በመንፈስ ቅዱስም ሲጠመቅ፣ ይሄ እንግዲህ በክህነት አገልግሎት ነው የሚሄደው የሚሆነው። ከዛ በኋላስ ምክንያቱም ከውሃና ከመንፈስ ካልተወለዳቸው የእግዚአብሔርን መንግስት አታዩም አይደል የሚለው ወደ እግዚአብሔር መንግስት አትገቡም ይላል። ከዛ በኋላስ ከተጠመቀ በኋላ የእግዚአብሔር ልጅነት ካገኘ በኋላስ ስጋውን ይበላል ደሙን ይጠጣል። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ በእርሱ እርሱም በእኔ እኔ ከህያው አብ የተነሳ ህያው እንደሆኑ ሁሉ የእኔን ስጋ የሚበላ ደሜንም የሚጠጣ ደግሞ ከእኔ የተነሳ ህያው ይሆናል፣ ቢሞትም አስነሷለሁ ይላል እና የክህነት አገልግሎትን ሪጀክት የሚያደርግ የፕሮቴስታንት አስተምሮ ከኦሪጂናል ሲን ከአዳም በደል ከመጣው ኃጢአት ነፃ አይደለም። ልጅነትን አላገኘም። ልጅነትን ሳያገኝ ስለ ምልጃ ማውራት አይቻልም። ስለዚህ መሰረታዊ ጥያቄ ፕሮቴስታንት ምእመናን ልጠይቁት የሚገባው ያለ ክህነት አገልግሎት ጥምቀት የለም፣ ቁርባን የለም። እነዚህ ካልተከወኑለት ደግሞ አንድ ሰው በክርስቶስ ቢያምንም የክርስቶስ የእግዚአብሔር ልጅነትን አያገኝም። የክርስቶስን ስጋና ደም ደግሞ አይቀበልም። ይህን ካልተቀበለ ደግሞ የክርስቶስ አካል መሆን በህይወት መኖር አይችልም ማለት ነው። ስለ ምልጃ ማውራት አይቻልም እና የፕሮቴስታንት ምእመናን ፓስተሮቻችሁን በደንብ ጠይቋቸው። አሁን ስለ ጥምቀት፣ ስለ ስጋው ደግሞ ስለ ትንሣኤ ሙታን፣ አጠቃላይ ስለ ክህነት አገልግሎት ወደፊት በሰፊው ራሱን በቻለ ቪዲዮ እመጣበታለሁ እና ፕሮቴስታንት አስተምህሮ ሉተር ከመጀመሪያው ከአነሳሱ ጀምሮ በውሸት ተስሎ የክህነት አገልግሎት የጀመረ የራሱ ስጋዊ ፍላጎት ስለነበረው የካቶሊክን ፖፕ ዘቴንዝ አስረኛውን ፖፕ የአስተምህሮ ስህተት ምክንያቴ ነው ለመለየት አለ እንጂ ምክንያቱ ቢሆን ያ ቢሆን ኑሮ ምክንያቱ እንደ ራሽያ ቤተክርስቲያን ምንኩስናውን እንደያዘው ሌሎች ጳጳሳትን አስተባብሮ ለምን አልወጣም? እንደ ኦርቶዶክስ ቤተክርስቲያን እንደ ኦርቶዶክስ እና ካቶሊክ ሲለያዩ ልክ የራሳቸውን ጳጳስ ይዘው የራሳቸውን ካህን ይዘው እንደወጡት ለምን የእሱን የእሱን ሀሳብ የሚቀበሉትን እንትኖች መነኮሳት፣ ካህናት፣ ጳጳሳት ይዞ ለምን አልሄድም? ነገር ግን ክህነት አያስፈልግም፣ የክህነት አገልግሎት አያስፈልግም። ሳክራሜንት አጠቃላይ ይሄ የክህነት ሚስጥረ ክህነት፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት ሌሎችንም አያስፈልግም ብሎ ያወጀው የራሱ የስጋ ፍላጎት ድካም፣ የሰይጣን ፈጠና ስለነበረበት እንጂ ያ የፖፕ ሊዮን ዘቴንዝ በዛ መልኩ ከፕሮቴስታንት አስተምሮ